አሰላሙ አሌይኩም ረህማቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ አገር ልጆች እንዴት ናችሁ? ከኔጋ አልሐምዱልላ በያ ያላችሁበት አለም ዳርቻ አላህ ይጠብቃችሁ። ሙስሊም ክርስቲያን ወገኖች፣ ሰላም ለሀገራችን፣ ሰላም ለሕዝባችን፣ የተጣላ ሁሉ የሚታረቅበት፣ የተራራቀ ሁሉ የሚገናኝበት አገራችን ከዘረኝነት የምትላቀቅበት ሰላም የሆነችበት ሀገር አላህ ያደርግልን። እንግዲህ ወላሂ እኔ በጣም መወዳት አርቲስት ገነት ንጋቱ ማሻላ ባረከላ። በፊትም ጀምሬ ፊልሟን ምናምን ድራማን እከታተላለሁ እና ማሻላ ከባለቤቷ ተልጆቹ አባት ጋር ከብዙ አመታት በኋላ እንደገና ደግሞ ተመልሰው ዛሬ ተጋብተዋል፣ ማለት ነው። ኒካቸውን መልሰዋል እና በጣም ደስ ያለኝ እውነት ለመናገር ያው ልጅ ወልዶ እናትና አባት፣ እንግዲህ ማሻላ ባረከላ። የሶስት ወንድ ልጅ ወንድ ልጆች አባት የአንድ ሴት ልጅ አባት እንግዲህ በአጠቃላይ የአራት ልጆች ማለት ነው። ማሻላ አላህ ፈጣሪ ያሳድግላችሁ ልጆቻችሁ፣ እድግ ብሏል። ይሄ አንደኛው ወንዱ ልጅ ነው፣ ልጇ ነው ማለት ነው፣ ልጃቸው ነው የሁለቱም ማለት ነው እና እነዚህን ልጆች አድርሰው መለያየት ማለት ከባድ ነው። ወላሂ ገንዬ ደግሞ ማሻላ ጠንካራ ጀግና እናት ነችና እናት ትምህርት ቤት ነች ይባል የለ። ከሁሉም በላይ እናት ናት የምታስፈልገው እውነት ለመናገር ማለት ነው። አባት ውጭ ውጭ ቢሄድም ግን የምታስፈልገው ከምንም በላይ እናት ነች። እናት የሆነ ሴትዮ ትላለች፣ ሁለቱም ይኖሩልን በህይወት ላሉላቸው ይኖሩላቸው ማለት ነው። ከአባት ሞት የእናት ሞት ይጎዳል ትላለች። እውነት ነው። ያኔ እናት ነች ሁሉን ነገር ሰብስባ በቃ፣ ለሁሉ ነገር ለሁሉም ነገር የምታበቃው እናት ነች። ረጅም እርሜ ለእናቶች ይስጥልን አላህዬ ማለት ነው። እና ገንዬ ጀግና እናት ነች። ልጆቿን በቃ በጥሩ አስተዳደግ አሳድጋቸው፣ ማሻላ ባረከላ። ልጆቿንም ስታመሰግን በቃ እኔ እንጃ የወለዳችሁላቸው እንደዚህ ጥሩ አህላቅ ስነ መግባር ይዘው ሲያርጉ ደስ ይላል። እስከ መጨረሻው ድረስ ልጆችሽን የልጅ ልጆችሽን የምትታቀፉ ያደርጋችሁ ለምን በቃ እናትና አባት ናቸው ለልጆች በቃ አራያ የሚሆኑት። የእኔ አባት እኮ እንደዚህ ነው፣ በቃ አባቴ እኮ ይሄንን ይወዳል አባቴ እኮ እንደዚህ አያደርግም፣ እናቴ የሚሉት ከቤት ውስጥ ነው። ከቤት ውስጥ የሚሰራውን ነገር ልጆች አይምሯቸው ይቀርዛል። ይሄ ልጃቸው ሲናገር የሰማሁት ነገር ማለት ነው። ለምንድን ነው እናትና አባታችን የተለያዩት? እኛ ስንወያየ እህቶች ጋር ወንድሞች ጋር እንወያያለን እህቴ ጋር ተወንድሞች ጋር ብዙ መስራት እየቻሉ ለእኛ ሳራ የእነሱንም እንዴት ነው የምንከተለው፣ ለሁሉ ነገራችን ብዙ ነገር ከእነሱ የምንጠብቅ ነገር ነበረን እና ለምን እንደዚህ ይሆናል ብዬ አስብ ነበረ ሲል ሲናገር ልጃቸው። እውነቱን ነው። ለምን ልጆች ያነሳሉ፣ ለምን እናትና አባታችን ተለያዩ? በምን ምክንያት አባታችን ለምን ቤት አይኖርም? ጥያቄ ይኖራል። ገባችሁ አይደለም? እና አልሐምዱሊላ፣ አላህ ስብሓን ተዓላ ልጆቻችሁን ጠብቆ አሳድጎላችሁ እስከ መጨረሻው ድረስ ደግሞ ያው ሞት አይቀርም ሞት ይለያችሁ፣ እርጅት ብላችሁ ማለት ነው እርጅት የሌሌ አልቃ ታቅፋችሁ ልጆቻችሁን ድራችሁ ልጆቻችሁ በልጆቻችሁ ተደስታችሁ አሁን በኋላ ያላችሁን እርሜ አብራችሁ የምትኖሩ የልጅ ልጆቻችሁን የምትታቀፉ የምትጦሩ እናንተ ደግሞ ልጆቻችሁ ጥሩ ቦታ ደርሰውላችሁ ማሻላ ባረከላ ተክፎ ነገር ፈጣሪ ጥብቅ አድርጎላችሁ ጥሩ ደረጃ የሚደርሱ ያደርግላችሁ እና ውድ ሀገር የልጆች ያው የተዋለደ ሰው የትም አይረቅም ግን ልጆቿን በተመረቁ ጊዜ አባዬን የታለ ይላሉ። ያልሞተ ሰው ይገናኛል። የሞተ ሰው ብቻ ነው የማይገናኙ እና ልጅ ያለው ሰው ምንም ቢሆን ምንም ቤተሰብ ነው። በእሷ ቤተሰብም ይፈለጋል በእሱም ቤተሰብ እሷ ትፈለጋለች ማለት ነው። ለምን ለእነዚህ ልጆች አሏቸው። በቃ እነዚህ ልጆች ግዴታ ያቀራርባል ቤተሰብ ያደርጋሉ። እና እኔ በጣም ደስ ያለኝ አላህ አፈያችሁን ሰጥቶ እስከ መጨረሻው ድረስ ውስጣች ያለውን ችግር እስከ መጨረሻው ድረስ አላህ እየፍት አድርጎላችሁ እንደገና እንደ ፍቅራችሁ በስቶ ርዝቃችሁ በስቶ ልጆቻችሁን የምትድሩ የምትኮሉ ያድርጋችሁ ነው ምለው። አገራችንን ሰላም ያድርግልን። ዋናው አገር ሰላም ሲሆን ነው። እኔ እውነት ለመናገር ጀግና እናት ነች። ጀግና በቃ ያው አላህ ነው የሚያገዛቸው። ሁሉንም ፈጣሪ ነው የሚያገዛቸው እና ለልጆቿ ፍቅር ሰታ ዩቱብ ላይ በጣም እከታተላታለኝ። የራሳቸው ዩቱብ አላቸውና በጣም የሚያስቁ ልጆቿ። ማሻላ ባረከላ በቃ እኔ እንጃ በቃ አላህዬ። ሁላችንም በያለንበት አላህ ይጠብቀን፣ ያስብነውን ሁሉ አሳክቶ በሀገራችን የምንኖር አላህ ያደርገን። የሰው ልጅ በሀገር ላይ ቤተሰብ ጋር ተሰባስቦ በሀገር ላይ እንደዚ ሲሆን ትልቅ ደስታ ነው እውነት ለመናገር እና መልሶም አይለያያችሁ እስከ መጨረሻው ድረስ የልጅ ልጆቻችሁን። አሁን በኋላ ምን ሊፈጠር እርጅና መጣ። በነገራችን ላይ ድሮ ሲያገቡና የዛሬውን አብሮ ሲያቀናብሩ ታይች አያችሁ? እድሜ እንደዚች ናት። ቁጭ አጠብቅም የዛ ጊዜ በሚገቡበት ሰዓት እንዴት ነበሩ? ዛሬ የት ናቸው እና በቃ እርሜ በረዘመ ቁጥር ህይወት ያስተምራል ማለት ነው። ክፉና ደጉን መለየት እንችላለን እና መብሩክ ብያለው። አሁንም መብሩክ እስከ መጨረሻው ድረስ ያርግላችሁ። አሁን በኋላ ልጆቻችሁን እየዳራችሁ እየዳራችሁ፣ የልጆቻችሁን ደስታ ከአንዱ ቤት አንዱ ቤት እየሄዳችሁ የምትጦሩ የምትደሰቱ፣ በራሳችሁ ስራ ደግሞ ልጆቻችሁ ሲመጡ ተቀብላችሁ፣ አስተናግዳችሁ፣ ሸኝታችሁ፣ እነሱ ቤት እየሄዳችሁ በቃ የሳቅ ቤት፣ የደስታ ቤት ያርግላችሁ። ረጅም እድሜ ከጤና ጋር ያኖራችሁ ነው የምለው። እኔ በጣም ነው ደስ ያለኝ። መብሩክ እልፍ መብሩክ ብያለሁ። ወደ አገሬ ልጆች ሰላማችን በዚህ ተተረፍ ይበል። አላህ አገራችንን ሰላም ያደርግልን። ወጥቶ ተመቅረት ይጠብቀን። አላህ ሁላችንም የተጨነቀችን ነፍስ ይላ ይፈረጃት ያጣሁላ። አላህ ይስጠው እምነት ለማናገር አላህ ይረዝቀን ርዝቅና አፍያ በሱጅናትና ሁሉ ነገር በአላህ ናት። ሁሉም ነገር በአላህ ናትና አላህ ይረዝቀን። አላህ ይስጠን ያሳካልን። በዚች ምድር ላይ የምንመኘውን ሁሉ እሱ ይሙላልን፣ ይሙላላችሁ። ቤተሰቦችም በሰው ሀገር ያለን ወገኖቻችንን በባህር እየመጡ ብዙዎቹ እኔ እንጃ በቃ ይከብዳል። ያለንበት ጊዜ በጣም ከባድ ነው፣ በጣም ከባድ ነው እና አሁን ያለንበት ህዝባችን በባህር ግማሹ በጦርነት ግማሹ በመፈናቀል ግማሹ ደግሞ በስደት እየመጣ በባህር እያለቁ ነው። እና አሁን በጣም ያሳዝናል ወላሂ በጣም ያሳዝናል። እኔ ራሴ በቃ የሆነ ጎረቤታችን ዘመዳችን መጥተዋል። ልጅ ብላ ትንሽ ልጅ ነው እያሉ ነው። እኔ እኮ እዚህ ተመጣሁ ነው አኪዴት የተወለደው ስደት ላይ እያለሁ ነው የተወለደው። እና በጣም ተጨንቄ ያለሁ አላ ለሚያውቀው ማለት ነው። በጣም በጣም ከባድ ነው ወላሂ እኔ እንጃ እንደዚህ ኮነ ሲሉ ልቤ ድንግጥ ይላል። አሁን ጀልባ ተገለበጠ፣ የመን ሲመጡ እንደዚህ በቃ ተሰወረ። ብሬክስ ሀበሻዊ ሲናገር እያለቀሰ እንደዛ በቃ ሩጭ፣ እዛ ነው ሰው ያለበትን ነው የሚያስጨንቀው ማለት ነው እና ይሄ ሁሉ ምንድነው? ወጣቱ ስራ ማጣት፣ የወጣቱ ስራ ማጣት፣ የአገሩ ሰላም አለመሆን፣ የሰው ልጅ ተምሮ ለፍቶ ጧት በቅዝቃዜ በውርጭ ነገ ጧት ተምሬ ከመሐይብነት ወጥቼ ተምሬ አገሬን ራሴን አገለግላለሁ ባለበት ሰዓት ተምሮ ተመርቆ አስፋልት ላይ ቁጭ ብሎ ጸሐይ ሲያንቃቃው የሚበላው የሚጠጣው ሲያጣ ያ ህዝባችን እንግዲህ ያለው አማራጭ መሰደድ ነው። ተሰዶ ደግሞ የባህር እራት፣ ያሳ እራት ነው የሚሆኑትና በጣም ያሳዝናል። አገራችን ሰላም ሆኖ ትምህርት ተምረው ስንት ቤተሰብ እናት ጉሊት ሽጣ ስንት ተንከራታ ታት በላ ታጠጠጣ ልጄ ይማርልኝ እውቀት፣ እኔ ያልተማርኩትን እውቀት ልጄ ይማርልኝ ብላ ስንት ተቸግራ አስተምረው ደግሞ ስራ ሲጠፋ አገሩ ሰላም ሳይሆን ያው የሰው ልጅ ስደት ነው የሚመርጠው። ምንም የሚደረግ ነገር የለም። በነገራችን ላይ በቃ ሀገራችን ሰው ተቀማጭ ስለሆነ በቃ ስራ ፈት ነው ወላሂ አትፍረዱባቸው ሀገራችን አሁን በጣም እኔ ወንድሜ ሳናግረው ማታ ማታ አንተኛም አለ ማታ ማታ አንተኛም በቃ ዘራፊው በቃ ቤት የማይሰበር ቤት የለም ለምን ሁሉም በቃ እንቅልፍ ተኝቶ እራብ አያስተኛም ስራ ከሌለ አገር ሰላም ካልሆነ የሰው ልጅ ሁሉም ንብረቱን የሚጠብቀው የራሱ የሆነ ነገር ሲኖረው ነው። ግን ሁሉም ችግረኛ ከሆነ ሰርቆ ምን ብሎ ራሱ ሕይወቱን ትንሽ ማራዘም ነው የሚፈልገው። አንደኛ በሱስ ተጠምደዋለ ወጣቱ። የሱስ ያለበት ደግሞ ሰው ምንም ትዕግስትና ሶብር የሚባል ነገር የላቸውም። ያ በቃ መስረቅ መዝረፍ ነው። እንኳን ተሌላ ሰው እናት አምጭ ብሎ የሚያስገድድበት ጊዜ ነው። ግን በስራ ጊዜያቸውን የሚያሳልፉት ሆነ ስራ ከሆኑ ለራሳቸው ተርፎ ለህዝብ እናት ለቤተሰብ ለአገር የሚተርፉበት ነበር። እና ወገኖቼ አገራችንን ሰላም ያድርግልን፣ እውነት ሀገራችን ሰላም ያድርግልን። እኛም በሰው ሀገር ጉልበታችን ደከመ። አሁን ብንቀሳቀስ እስከምንሰራ ድረስ ነው። እውነት ለመናገር ትንሽ እርጅና ሲመጣ አረቦቹም እኛን አይፈልጉም። በቃ ደክመሻል ሂጂ አገሬሽ ላይ እረፍ በሉ፣ እኛ ደግሞ ሌላ እናምጣ ነው የሚሉት እንጂ አይ ይቺ ልጅ እኛን አገልግላለች፣ እኛ ጋር ቆይተዋል፣ ወይም ሹፌራችን፣ ወይም በቃ በማንኛውም ማንኛውም ካምፓኒ ውስጥ ብትመጡ ትንሽ ግድ ደከምታላችሁ፣ በቃ ይሄ ሸሪካው ድርጅቱ ልጅ ግር የሚፈልገው እናንተ ወደ ሀገራችሁ ግቡ ነው የሚሉት እንጂ ይህን ያህል እንደዚህ ሙምኪን የሸሪካ የአገልግሎት ሊሰጥ ይችላል፣ የአገልግሎት ያገለግሉበት ይሰጣል ግን የጡረታቸው ማለት ነው ይታሰብና ይሰጣል። እኛ ግን አሁን የኛ የመዳም ቅመሞች ለምን ሰላሳ ዓመት አርባ ዓመት አይሆንም አገልግሎት ያለ የለም። በደግ አድርገው ነው የሚጥሉንና እንደዛም ሆኖ ነው የያዝናትን ይዘን አገራችን ላይ መኖር የምንችለው አገር ሰላም ሲሆን ነው። አገር ሰላም ሲሆን ነው። አገር ሰላም ከሌለ በነገራችን ላይ ጭካኔ፣ በቃ አረመኔነት እንዳንዴ ሚዲያ ላይ እንደ ፌስቡክ ላይ ምናምን ዞር ዞር ስል አሁን የሆነ ወንድማችን ሁለት ወንድሞቻችንን ገለዋቸው ባህያጭ ነው እንደዛ። የሰው ልጅ እንደ እውነት ሞተ ሩሃቸው ወጥቶ ነው እንደዛ እግርና እጃቸውን ስር አድርገው ሀያ ላይ የሰቀሏቸው ማለት ነው። የሰው ልጅ በዛ ላይ ደግሞ ፎቶ ያነሷቸዋል፣ ቪዲዮ ይቀርጿቸዋል። በወንድም ወንድሙ እየተሳለቀበት ጊዜ እኔ እንጃ፣ ሰው በጣም ተጨካክኗል። አላህ እንደ ርህራሄውን ረህመቱን እዝነቱን ያውርድልን። አንዳንድ ነገር ሳይ በቃ ተስፋ እቆርጣለሁ። እኔ ጭካኔ ለምንድን ነው እዚህ ድረስ በቃ ሰው በሰው ላይ እየጨከነው? አንዳንድ ደግሞ መልካም ሰዎች አሉ። እንደ ማስተራብነት ባላደራው በቃ እኔ እነሱን ሳይ ያለቅሳሉ፣ ሁል ጊዜ ያለቅሳሉ። ለምን መልካምነታቸው ዝቅ ብለው እንደዚህ ሰው ተክዞ አስፋልት ላይ የሚገባበት ተው ጭንቅ ብለው አላህ ሲያገጣጥማቸው ያላቸውን ሲሰጡ ያስለቅሰኛል። መልካም ስራቸውን የሚያስለቅሰኝ በቃ እኔም መቼ ነው እንደዚህ ሰቶኝ አላህየ የምሰጠው? ሰቶት የሰው ልጅ እንደ መስጠት የሚያስደስት የለም። እና አገራችንን ሰላም ያደርግልን፣ ተቀባይ ሳይሆን ሰርቶ የሚያድር የሚረዳ ህዝብ ያድርግልን አገራችንን እንደው ያረቢ፣ እንደው ለሀገሩ የሚቆም ዋነኛችንም ሰው አገራችንን፣ እኛም መንግስት ላይ ብቻ ጣታችን ተምንወጥር ሰውም አገሩን የሚጠብቅ ህዝብ አላ ያድርግልን። ራሳችንን የምንጠብቅ አገራችንን የምናሳድግ ያድርገን። ሰላምን፣ አንድነትን፣ ፍቅርን፣ መተዛዘንን፣ መዋደድን የተጣላ ሁሉ የሚታረቅበት የተራረቀ ሁሉ የሚገናኝበት ያደርግልን። ላይክ ሸር አድርጉ። ሰላም